ሰላም በመላው ዲላ የምትኖሩ እንዲሁም በጌዲዮ ዞን የምትኖሩ የዛሽ ከተማና የዛ ዞን ነዋሪዎች በሙሉ፣ አሁን ድንቅ የምስራች ይዤ መጥቻለሁ። ከመጋቢት 12 አርብ ከሰዓት 7 ሰዓት ጀምሮ 13 እና 14 ቅዳሜና እሁድ ሙሉ ቀን በአይነቱ ልዩ የሆነ የተዘጋጀ በዲላ ሁለገብ እስታዲየም የተዘጋጀ ድንቅ የሆነ መንፈሳዊ ፕሮግራም አለ። በዚህ ፕሮግራም ላይ የናዝሬቱ ኢየሱስ የታመሙትን ይፈውሳል፣ በስራት ውስጥ ያሉትን ነጻ ያወጣል፣ ድንቅና ተአምራቶች ይሆናሉ። ይህን ፕሮግራም ከሌሎች ፕሮግራሞች በሙሉ እስከዛሬ ካደረግናቸው ክሩሴዶች፣ ኮንፈረንሶች በሙሉ ለየት የሚያደርገው ለመጀመሪያ ጊዜ አይኔ በተከፈተባት አምስት ዓመት በተማርኩባትና በኖርኩባት ህዝቧ ፈሪሃ እግዚአብሔር ህዝብ በሆነ ጌታን የሚወዱ ማህበረሰቦች በሞሉበት በዲላ ከተማ የማደርገው ኮንፈረንስ ነው። በዛሽ ከተማ ነው ለመጀመሪያ ጊዜ መንፈሳዊ መነካካት በህይወት ላይ የሆነው። በዛሽ ከተማ ነው ለመጀመሪያ ጊዜ አይኖች የተከፈቱት። በዛሽ ከተማ ነው ለመጀመሪያ ጊዜ አሁን የማገለግለውን አገልግሎት ማገልገል የጀመርኩት። አሁን ወደ ቤቴ ተመለሼ በዲላ ከተማ ድንቅ የሆነ የተዘጋጀ መንፈሳዊ ክሩስ ሄዳለ በዛ ፕሮግራም ላይ መጥቼ አገለግላለሁ። ይህም ፕሮግራም ለየት የሚያደርገው ለመጀመሪያ ጊዜ አይኔ የተከፈተበት መንፈሳዊ አገልግሎት የጀመርኩበት ከተማ ነች። በዛች ከተማ ውስጥ እስከ ዛሬ ድረስ የማረሳቸው በተለያዩ ስብከቶች አገልግሎቶች ውስጥ የምጠቅሳቸው መንፈሳዊ መነካካትና በመንፈሳዊ ህይወቴ ትልቅ እድገት ያየሁባት ከተማ ነች። ያቺ ከተማ ለእኔ ሽታውል ሸለቆ በመንፈሳዊ ነገር የተነቃቀሁባት መንፈስ ቅዱስ ህይወቴን የለወጠባት ከተማ ነች። በዛሽ ከተማ ላይ ያላቸው ወጣቶች፣ እናትና አባቶች አሁን ወደ እናንተ መጣሁት አንድ መልካም ዜና ይዤ ነው። እግዚአብሔር የእናንተንም መንፈሳዊ አይኖች ይከፍታል። የእናንተንም የአገልግሎት በር ይከፍታል። ሶ ወደ እናንተ ተመለሽ የመጣሁት በእናንተ ከተማ ውስጥ ስለተባረክ በዛሽ ከተማ ውስጥ እግዚአብሔር አይኖቼን ስለከፈተ ተመልሼ መጥቼ እግዚአብሔር በዛሽ ከተማ በህይወቴ ላይ ባፈሰሰው ቅባት ያችን ከተማ መልሼ ለማገልገል ነው ሁላችሁንም ጋብዣችኋለሁ እዛሽ ከተማ ውስጥ የምትኖሩ እህት ወንድሞቼ እናት አባቶች እንዳትቀሩ በዛሽ ከተማ እንገናኛለን ድጋሚ የናዝሬቱ ኢየሱስን በኃይል እናከብረዋል ወደ ቤቴ ወደ ከተማ የተመልሼ የማደርገው አገልግሎት ነው ሁላችሁም እንዳትቀሩ በዚህ ፕሮግራም ላይ ሁላችሁንም ጋብዣለሁ በ መጋቢት 12፣ 13፣ 14 በዲላ ሁለ ገብ ስቴዲየም እንገናኝ። መጋቢት 11 ሐሙስ ቀን ወደ ከተማይቱ ገባለሁ። በዚህ ፕሮግራም ላይ አንዳችሁም እንዳትቀሩ። ሻሎም።